ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናል ተከታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የሁላችሁ በመጥበሻ እንደዚህ ቀለል ያለ የቁርስ አማራጭ ለምንፈልገው ሰዓት የሚሆን ኬክ ሲያምረን ራሱ እንደዚህ አድርገን ራሱ ብንሰራ እውነት የኬክ አእምሮታችንን የሚያወጣ የሚጣፍጥ ቁርስ እንሰራለን። ትወዱታላችሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ሲሰራ ወደ እናንተ ሊደርስ ማለት ነው። ይሁላችሁ እንደዚህ የሚያምር ቁርስ ዛሬ እንሰራለን ማለት ነው። በጣም ነው የምትወዱት በእውነት እንዴት እንደሚጣፍጥ ቀላል ሆኖ ግን ሲበላ ደግሞ እምሮት ያወጣል። ትወዱታላችሁ ብዬ አስባለሁ። ስራ የከተመቻችሁ ላይክ አርጉልኝ። እዚጋ እዚህ ጋር የማቦካበት እቃ ላይ ሁለት እንቁላል አደርጋለሁ። ከሁለት በላይም ሶስትም መጠቀም ትችላላችሁ። እኔ ግን ሁለት እንቁላል ነው ያደረኩት። ከዛ በሾርባ ማንኪያ ደግሞ ሁለት ስኳር ጨምሬያለሁ። እንዲሁም ደግሞ ቫኒላ ነው እዚጋ የጨመርኩ ያለሁት ቫኒላ ስላለቀብኝ ያው አሟጥጬ ነገር ነው የጨመርኩት። ያው በሻይ ማንኪያ አንድ ብትሉት በቂ ነው፣ በትንሹ የሻይ ማንኪያ ማለት ነው። ከዛ እንደዚህ በመምቻ ስንመታው ያው ጥሩ ስለሚሆንልን በመምቻ ነው የተጠቀምኩት። ው እንደዚህ አርጌ መትቼዋለሁ፣ ግን በደንብ ስትመቱት ደግሞ በጣም ቆንጆ ነው የሚሆነው ከዛ ሁለት የሾርባ ማንኪያ የሚያክል ዘይት እየጨመርኩ ነው። እዚህ ጋ እንትኑ ቪዲዮን ከለለኝ መሰለኝ አልታየውም። ግን ሁለት ጨምር ያለሁ በሾርባ ማንኪያው ማለት ነው። ከዛ ዘይቱን ስለጨመርን እንደገና እዚጋ ደግሞ ትንሽ እንመተዋለን። ከዛ ወተት እዚጋ እንደዚህ ነው፣ ግማሽ በዚህ ዕቃ ያመጣሁት። ግን ግማሽ ብርጭቆ ብትጨምሩበት በቂ ነው። እንደሱም ያህል ግማሽም ላይሞላ ይችላል። ግን ግማሽ ብርጭቆ ብታደርጉበት አነስ ባለ ብርጭቆ ማለት ነው፣ ግማሽ ብትጨምሩበት ወተቱን በቂ ነው። ከዛ እዚህ ጋር ዱቄት ነው እየተጠቀምኩ ያለሁት እኔ ያመጣሁት ዱቄት ሩብ ኪሎ ነው። ከሩቡ ግማሹ ነው እየጨመርኩበት ያለሁት። ከዛ ካካው እዚህ ጋር ፓውደር አለኝ። ካካካው ደግሞ አንድ የሾርባ ማንኪያ ተለቅ ያለ ነገር ከጨመራችሁበት በቂ ነው። ከዛ ከላይ የጨመርኩበት ፔኪንግ ፓውደር ነው። አንድ ላይ ሁሉንም እዚህ ጋር በወንፊት ነፋሁት። ከዛ እንደዚህ አድርገን በደንብ አድርገን እናዋህደዋለን። ይኸው እንደዚህ ያክል አድርጌ በደንብ አድርጌ አዋህጀዋለሁ። የኔ ብራውን ካካው በጣም የደመቀ አይደለም፣ ጥቁሩ አይደለም ላይት ነገሩ ስለሆነ ነው። እንደዚህ ላይት የሆነው ግን ለከለሩ፣ በጣም ጥቁር ሲሆን አንዳንዴ ስለምፈራው እንደዚህ ሲሆን ጥሩ ነው። ይኸው እንደዚህ አድርጌ ያወሃጀዋለሁ። አሁን እዚህ ጋር አነስ ያለች መጥበሻ ነው የጣድኩት እና እሱ ላይ የዳቦ ቅቤ ነው እዚህ ጋር ያደረግኩበት። በሱ ዘይትም አድርጋችሁ ማሰስ ትችላላችሁ። እኔ ግን የዳቦ ቅቤ አደረግኩኝና መጥበሻው እንደዚህ በደንብ አድርጌ ያዳረስኩት ከዛ እንደዚህ በጭልፋ እያደረግን እኔ ለሁለት ጊዜ እንዲሆን ያደረግኩት ይው እንደዚህ አድርጌዋለው። ከዛ እንደዚህ ልው እንትን ካላቱት በኋላ ከድነን ብናበስለው ቆንጆ ይሆንልናል። ይው እንደዚህ አሁን በዚህኛው በታችኛው በኩል ስለደረሰ እንገለብጠዋለን። ይሄው እንደዚህ ቆንጆ ሆኖ በስሎልናል። ከዛ ደግሞ በዚህ በኩልም ደግሞ ከድኛ በስለዋለው። ይሄው ቆንጆ ሆኖ ደርሶልኛል። አሁን እሱን ደሞ አወጣውና ደግሞ የሚቀጥለውን ደሞ እንጋግረዋለን። አሁንም እዛው ኪችን ሶፍቱ ላይ የነበረውን ቅቤ ነው እንዳለ ያሰስኩበት እንጂ ሌላ ቅቤ አልተጠቀምኩም። ከዛ የቀረውን ደግሞ ሁሉንም እዚህ ላይ አድርገዋለሁ መጥበሻው ላይ ይኸው ሁሉንም እንደዛው አድርጌዋለሁ። አሁን ከድነን ደግሞ እናበስለዋለን። ይሄው እንደዚህ በታችኛው በኩል ስለደረሰልን እንገለብጠዋለን ቃስ ብለን ይኸው በጣም ቆንጆ ሆኖ ነው የበሰለልን። የእኔ መጥበሻዋ አነስ ያለች ስለሆነች ነው እንጂ ትልቅ መጥበሻ ሆኖ ተለቅ ካለባችሁ ግን ስትገለብጡ እንዳይሰበርባችሁ ይኸው እንደዛው ከድኜ ደግሞ በታችኛው በአንደኛው በኩል ደግሞ እንደዛው አብስዬው ደርሶልናል። እሱንም አሁን አወጣዋለሁ። ይኸው እንደዚህ የሚያምር በጣም ቆንጆ ሆኖልናል። እንደምትፈልጉት ሶስት፣ አራትም ደራርባችሁ ብትሰሩት እራሱ ቆንጆ ነው የሚሆነው። በቃ ኬክ ሲያምረን እንዲህ በቀላሉ መስራት እንችላለን። እዚህ ጋር ካካዎ ፓውደሩን ስኳርና እንዲሁም ደግሞ ከገበታ ቅቤ ጋር አድርጌ ትንሽ ቫኒላ ጨምሬበት እንደዚህ ካካዎ ስረፕ ሰራሁኝ ማለት ነው ቤት ውስጥ። እሱንም ሌላ ቀን ደግሞ ሰርቻ ያሳያችኋለሁ። በጣም ቀላል ነው። ግን በተፈጨ ስኳር ብሰሩ ደግሞ በጣም ቆንጆ ነው የሚሆነው። እኔ ተፈጨ የለኝም ነበር። በዝንብዬ መንትኑ ሰርቸው ትንሽ እንደውም እንደምፈልገው አልሆነልኝም። ከላይ እዚህ ጋር እንግዲህ ዘቢብ ነው እያረኩበት ያለውት ካካው ቺፕስ፣ እነዚህ ትንንሾቹ እንትኖች ካሏችሁ እሱን አድርጋችሁ ብሰሩ ደግሞ እንደዚህ ብትበትኑት በጣም ለልጆችም ለማንም ደስ ይላል ማለት ነው። ይሁላችሁ፣ የሚያምር ቀለል ያለ ስራ ነው እንግዲህ ዛሬ ጀላችሁ የመጣሁት። ሲበላገን በጣም ነው የሚጣፍጠው። በእውነት ሰርታችሁ ሞክሩ። ትወዱታላችሁ። አንዳንድ ኬክ ሲያምረን እንኳን ቤት ውስጥ እንደዚህ ሰርተን መመገብ እንችላለን። እውነት የኬክ ቃናን ያለው፣ በዛ ላይ ደግሞ ረጠብ ያለ ነው፣ ደረቅ አይደለም፣ እና ደስ ብሏችሁ ነው የምትመገቡት። ይሁላችሁ እንደዚህ እንግዲህ የሚያምር ሰርተናል ማለት ነው። ትወዱታላችሁ። እስካሁን ከእኔ ጋር ስለነበራችሁን ደግሞ እጅግ አድርጌ ከልቤ ነው ማመሰግነው። ይሆንላችሁ። በጣም ነው የሚያምረው ውስጡ ራሱ ቆንጆ ሆኖ ነው የመሰለው እና በጣም ነው ደግሞ የሚጣፍጠው። ሰርታችሁ ሞክሩ በእውነት ትወዱታላችሁ። በቃ እንደ ፓንኬክ ሰርታችሁ ከዛ በኋላ ያው ሲረፉን ስታፈሱበት በጣም ይጣፍጣል። እንግዲህ በሚቀጥለው ደግሞ በሌላ ስራ መለሳለው። ላይክ ብታደርጉልኝ በጣም ደስ ይለኛል። ሁልጊዜ ላይክ አድርጉልኝ እላለው፣ ግን ያው እያረጋችሁልኝ፣ የተወሰነ ሰው እያረገልኝ ነው። ግን ትንሽ ቢኖረው ደግሞ ጥሩ ነው። ላይክ ሲኖረው ሰው ዘንድ ስራዬ ስለሚደርስልኝ ነው። በጣም ነው ማመሰግነው። ግን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በሚቀጥለው በሌላ ስራ ደግሞ መለሳለው። ሰላም ሁኑልኝ። ቻው።